እንዴት ውላችኋል ክቡራን ተመልካቾቻችን፣ ከቀኑ ስድስት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን የዛሬ ዕለተ አርብ ቆይታውን አሁን ጀምረዋል። አብራችሁን ስለምትሆኑ ስለምትከታተሉ አስቀድመን እናመሰግናለን። በዜና ኢትዮጵያ በተለያዩ ጉዳዮች ከእናንተ ጋር ለሁለት ሰዓታት ያህል ቆይታ እናደርጋለን። ተመልካቾቻችን፣ መታሰቢያ ደረጀና መሀል የታደለ ዜናዎቹን እንመራለን። የስድስት ሰዓት አበይት ጉዳዮችን አስቀድም ባለፉት ሁለት ቀናት ሲካሄድ የቆየው ዓለም አቀፉ የጤና ኢኖቬሽን እና ጥራት ጉባኤ የማጠቃለያ መርሃ ግብር ባድዋ ሙዚየም እየተካሄደ ነው። ኢትዮጵያ ካላት ትልቅ ሀብት አንዱ የሆነው ብዝሃ ህይወት ዜጎች ተጠቃሚ ሆነው ድህነትን የሚያሸንፉበት መሆን እንደሚገባው የግብርና ሚኒስትሩ ዶክተር ግርማ መንት ያስገነዘቡ። የጣና ሀይቅ ዳርቻ ፕሮጀክቶችና የኮሪደር ልማት ባህር ዳርን ይበልጥ ሳቢ አድርገዋታል ሲሉ የቱሪዝም ሚኒስትሯ ሰላማዊት ካሳ ተናገሩ። ከውጭ የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ኢራን በእስራኤል ላይ ድል እንዳደረገች ተናገሩ። እነዚህን እና ሌሎች ጉዳዮችን አካተን በዜና ኢትዮጵያ በያላችሁበት ከእናንተ ጋር ቆይታ እናደርጋለን። ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ባልደረቦቻችን ተሰማርተው ይገኛሉ። የትኛው ቦታ ላይ ማን ተገኝቷል? ምንስ መረጃ ያጋሩናል? የሚለውን ጉዳይ ባጭሩ እንጠቁማችሁ። መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። ቀደም ሲል ባስተዋወቅናችሁ ጉዳይ ነው የምናገኛት። ማለትም ባለፉት ሁለት ቀናት ሲካሄድ የቆየው ዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ የማጠቃለያ መርሃግብር እየተካሄደ ነው የሚገኘው። ይህንኑ መርሃግብር እየተከታተለች ትገኛለች። ምን መልክ አለው? ተጨማሪ መረጃዎችን ታጋራናለች። በሌላ መልኩ ባልደረባችን አሚር ጌቱን በቀጥታ መስመራችን ላይ ነው የሚገኘው። የሕዝብ ተወካዮች ምክር ቤት ከብሔራዊ ባንክና ተጠሪ ተቋማቱ ጋር ውይይት እያደረገ ይገኛል። በውይይቱ የተነሱ ዋና ዋና ሀሳቦች ምንድን ናቸው? አሚር ምላሹን አካቶ ወደ በኋላ ላይ ይቀላቀለናል። ቀጥለናል። ተመልካቾቻችን ወደ መጀመሪያው ጉዳያችን የምናልፈው ጠቅላይ ሚኒስትር አብይ አህመድ ከናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ትላንት ማምሻውን የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ካሽም ሼቲማንን ተቀብለው ቁልፍ በሆኑ የሁለትዮሽና አህጉራዊ ጉዳዮች ላይ ስለ መወያየታቸው አስፍረዋል። ይህንኑ ጉዳይ በተንቀሳቃሽ ምስል እናጋራችሁ።

ብዝሀ ህይወት ለህብረተሰቡ ማህበራዊ ኢኮኖሚ የሚኖራቸውን አበርክቶ ማሳደግ እንደሚገባ የግብርና ሚኒስትር ዶክተር ግርማ መንቴ አስገነዘቡ። የኢትዮጵያ ብዝሀ ህይወት ኢንስቲትዩት ከክልል ግብርና ቢሮዎች ጋር ተቀናጅቶ ለመስራት ያለመ ውይይት አካሂዷል። የግብርና ሚኒስትር ዶክተር ግርማ መንቴ ኢትዮጵያ ካላት ትልቅ ሀብት አንዱ ብዝሃ ህይወት መሆኑን ተናግረዋል። ኢትዮጵያ ከዳሎል እስከ ራስ ዳሽን በተለያዩ የአየር ጸባዮች ከፍተኛ ቁጥር ያለው ብዝሃ ህይወት ባለቤት መሆኗንም እንዲሁ አንስተዋል። ኢትዮጵያ ከ6000 በላይ እጽዋት፣ ከ7000 በላይ አዋፋትና በውሃ ውስጥ ያሉ ዝርያዎች ያሉባት ሀገር ስለ መሆኗም ተናግረዋል። ከዚህ መካከልም አስር በመቶ የሚሆኑት ኢትዮጵያ ውስጥ ብቻ የሚገኙ ብዝሃ ህይወት መሆናቸውን ገልጸዋል። ብዝሃ ህይወት በሰው ህይወት አኗኗር ላይ ተጽዕኖ የሚፈጥሩ በመሆናቸው አደጋ ላይ እንዳይወድቁ መጠበቅ እንደሚያስፈልግ ሚኒስትሩ ጠቁመዋል። ከዚህ አኳያ ባለፉት አመታት ብዝሃ ህይወትን ለመጠበቅ በርካታ ስራዎች እየተሰሩ ስለመሆኑ አብራርተዋል። የአረንጓዴ አሻራ፣ የአፈርና ውሃ ጥበቃ ስራ፣ የፓርኮችና ደኖች ጥበቃ ስራዎች የብዝሃ ህይወት ጥበቃ ላይ እየተሰሩ ካሉ ተግባራት መካከል ለአብነት የሚጠቀሱ መሆናቸውን ዶክተር ግርማ አስረድተዋል። ሆኖም ብዝሃ ህይወትን ከመጠበቅ ባሻገር እንደ ሀገር ያለንን ተጠቃሚነት ማሳደግ እንደሚገባ ሚኒስትሩ አስገንዝበዋል። ኢትዮጵያ ካላት ሰፊ ብዝሃ ህይወት ሀብት ህዝቦቿ ተጠቃሚ ሆነው ድህነትን የሚያሸንፉበት መሆን አለበትም ብለዋል። ለዚህም የክልል ቢሮዎችን ጨምሮ አመራሮችና የዘርፉ ተመራማሪዎች በጋራ ተቀናጅተው መስራት እንደሚያስፈልጋቸው ሚኒስትሩ ዶክተር ግርማ መንቴ ተናግረዋል ሲል የዘገበው ሪፖርተራችን ሞላ አለማየሁ ነው። በሌላ ዜና የጣና ሐይቅ ዳርቻ ፕሮጀክቶችና የኮሪደር ልማት ባህር ዳርን ይበልጥ ሳቢ አድርገዋታል ሲሉ የቱሪዝም ሚኒስትሯ ሰላማዊት ካሳ ተናገሩ። የቱሪዝም ሚኒስትሯ ሰላማዊት ካሳን ጨምሮ ከፍተኛ የመንግስት አመራሮች በጣና ዳርቻ እየተገነቡ ያሉ መሰረተ ልማቶችና አገልግሎት ሰጪ ተቋማትን ጎብኝተዋል። ሚኒስትሯ በጉብኝታቸው ወቅት እንደ ገለጹት በጣና ዳርቻ እየተከናወኑ ያሉት የልማት ስራዎች ከተማዋን ይበልጥ ሳቢ እያደረጓት ነው ብለዋል። ይህ ደግሞ ለቱሪዝም ኢንዱስትሪው ማደግ ጉልህ አስተዋጽኦ የሚያበረክት ነው ሲሉም ተናግረዋል። ባህር ዳር በተፈጥሮ የታደለች ከመሆኑ ባሻገር በከተማዋ እየተከናወነ ያለው የኮሪደር ልማትም ውበት ጨምሮላታል ያሉት ሚኒስትሯ ለጎብኚዎች ምቹ ሁኔታን የሚፈጥር ስለመሆኑም ነው የተናገሩት። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ከሪፖርተሮች በቀጥታ መስመር ተጨማሪ መረጃ ወደምንጠይቅበት ጉዳይ ነው የምንሻገረው። ባለፉት ሁለት ቀናት ሲካሄድ የቆየው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ የማጠቃለያ መርሃ ግብር በአድዋ ሚውዚየም እየተካሄደ ነው። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ የተካሄደው ጉባኤው በጤናው ዘርፍ ጥራትና ተደራሽነትን ለማሳደግ ግብአት እየተገኘበት ነው ተብሏል። የማጠቃለያ መርሃ ግብሩ የጤና ሚኒስትር ዶክተር መቅደስ ዳባ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ፣ የጤናው ዘርፍ ባለሙያዎች፣ ዓለም አቀፍ ተወካዮችና የሚመለከታቸው ባለድርሻ አካላት ያገኙበት ነው እየተካሄደ የሚገኘው ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመር ላይ ነው የምትገኘው። መስከረም እንደምን ቆይተሻል? በጉባኤው ማጠቃለያ ላይ በተለይ በጤናው ዘርፍ ጥራትና ተደራሽነትን ለማሳደግ ምን ተሞክሮ የተወሰደበት ነው ተባለ? ባለፉት ቀናት በተካሄደው ጉባኤ አመሰግናለሁ። ዓለም አቀፍ የጤና ኢኖቬሽንና እንግዲህ ፈጠራ ጉባኤ እየተካሄደ ነው የሚገኘው ጥራት ጉባኤ እየተካሄደ ነው የሚገኘው። በዛሬ ሶስተኛ ቀኑን ይዟል፣ ማጠቃለያው ነው። ባለፉት ሁለት ቀናት ደግሞ የተለያዩ በጤናው ዘርፍ ውይይቶች ሲደረጉበት ነበረ እንዲሁም ደግሞ እንግዲህ ሀሳብ፣ ተሞክሮች ሲካፈልበት እንደነበረ ነው የተገለጸው ማለት ነው። በነገራችን ላይ በዚህ የጤና የኢኖቬሽንና ጥራት ጉባኤ ላይ የተለያዩ ባለድርሻ አካላት እየተሳተፉበት ይገኛሉ። የዘርፉ ምሁራኖች፣ የምርምር ባለሙያዎች እና የሚመለከታቸው ባለድርሻ አካላት የአለም አቀፍ በጤናው ዘርፍ የሚሰሩ ተቋማት ተወካዮችም ነው እየታደሙበት የሚገኙት ማለት ነው። ከዚህ ከተለያዩ ውይይቶች ከሚደረጉ ጥራታዊ ጽሁፎችን ከማቅረብ በዘለለም ደግሞ የተለያዩ በጤና ዘርፍ ላይ እንግዲህ በኢኖቬሽን ፈጠራ ላይ እንግዲህ አስተዋጽኦ ያላቸው ወይም ደግሞ ስራቸውንም ጭምር ያቀረቡበት ነው። ወደ 46 የሚሆኑ እንደዚሁ በፈጠራ የኢኖቬሽን ስራ ያላቸውን ይዘው ቀርበዋል ማለት ነው። በዚህ መድረክ ላይ እንግዲህ ባለፉት ሁለት ቀናት ምን ተገኘበት የሚለው በዛሬው ትኩረት ከተደረገበት ጉዳይ መካከል ነበረ። በተለይ ደግሞ በውይይቶቹ ምን አገኘን፣ ኢትዮጵያ ምልት ውስጥበት ትችላለች ኢትዮጵያ ያላትን ተሞክሮ ደግሞ ለዓለም አቀፉ ማህበረሰብስ ምን ታካፍላለች የሚለው ትኩረት የተደረገበት እንደሆነ ነው የተገለጸው። በዘርፉ ያሉ ባለሙያዎችም ባለፉት ሁለት ቀናት ውስጥ የተገኙ ዋና ዋና ነጥቦችን አንስተዋል ማለት ነው። በዚህ ላይ በዋናነት እንግዲህ ትኩረት ተደርጎ ሊሰራበት እንደሚገባ የተገለጸው የሚፈለገውን በጤናው ዘርፍ ተደራሽነትና ጥራትን ለማስጠበቅ ከቴክኖሎጂ ውጪ የማይታሰብ እንደሆነ ነው የተገለጸው። ስለዚህም ደግሞ ቴክኖሎጂ ላይ ትኩረት ተደርጎ ፈጠራ ላይ ትኩረት ተደርጎ በጤናው ዘርፍ የሚደረጉ ፈጠራዎች ሊበረታቱና ትኩረት ተደርጎ ሰራባቸው እንደሚገባ ነው የተገለጸው። ሌላው ጤናው የሚመራበትን ከአመራር አኳያ እንዲሁም ትምህርት ሊወሰድ የሚገባቸው ሌሎች ተሞክሮችም ሊታዩ እንደሚገባ ነው የተገለጸው ማለት ነው። ከዛም በዘለለ በዋናነት እንግዲህ ኢትዮጵያ በኢትዮጵያ በኩል የታዩት ደግሞ በእናቶች ጤና ላይ ህጻናት ጤና ላይ የተወሰዱ ተሞክሮችም ትልቅ ተሞክሮች እንደነበሩ ነው የተነሳው። በዋናነት ግን በተለይ ከቴክኖሎጂ አኳያ የጤና ጥራትና ተደራሽነትን ለማስጠበቅ በምን መልኩ መሰራት አለበት የሚለው ላይ ተነስቷል። በተለይ በከተማ አካባቢ የጤና ተደራሽነት ወይም የጤና ተቋማት ሊኖሩ ይችላሉ። የጤና ተቋማት በሌሉበት አካባቢዎችስ በምን መልኩ የጤና ተደራሽነትንና ጥራት ማስጠበቅ ይቻላል የሚለው ላይ ደግሞ ቴክኖሎጂን ተጠቅመን ጥራትና ተደራሽነትን ማረጋገጥ እንደሚያስፈልግ ነው እየተገለጸው። ለአብነት ያህል የተለያዩ ቴክኖሎጂዎች ሲነሱ ነበረ። የቴሌሜድስን ማንሳት ይቻላል። እንግዲህ በተለይ ሰዎች ዜጎች ባሉበት ሆነው በጤናቸው ጉዳይ ወይም ሊከታተሉ የሚችሉባቸውን እንግዲህ መንገዶች ሲስተሞቹ ወይም ሲስተሞቹን መፍጠር እንደሚያስፈልግና ቴክኖሎጂውን ለዛ ማብቃት እንደሚያስፈልግ ነው የተገለጸው። በዋናነት ይህ ቀደም ሲል እየገለጽኩት እንደነበረው በዓለም አቀፍ የሆነ ስለሆነ እንዲሁም ደግሞ ከተለያዩ ክልሎችም እንግዲህ በጤናው ዘርፍ የሚሰሩ የጤና ቢሮዎች የተገኙበት የተለያዩ ባለድርሻ አካላት የተገኙበት ነው እነሱም ደግሞ ትምህርት የሚወስዱበት እንደሆነም ተገልጿል ማለት ነው። ዓለም አቀፍ ተቋማት ተወካዮች እንደመገኘታቸው መጠን ደግሞ ከኢትዮጵያ ጋር በጤናው ዘርፍ ረጅም ዓመታትን ያስቆጠረ የተለያዩ ስራዎችን ሲሰሩ መቆየታቸውን ገልጸዋል። ኢትዮጵያም እንግዲህ ላይ ተሞክሮን ከሌሎች ለማስፋት ደግሞ ወይም ለመውሰድ ትልቅ እድል ሊሆን እንደሚችል ነው እየተገለጸው ማለት ነው። ከዚህ በኋላ ደግሞ እንግዲህ የተለያዩ የስራ ኃላፊዎች ቀደም ሲል በመግቢያችሁ ስትገልጹት የነበረው የጤና ሚኒስትሯ ዶክተር መቅደስ ዳባ እንዲሁም ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በጋራ በመሆን እንግዲህ እነሱም ሀሳባቸውን የሚያጋሩ ነው የሚሆነው። ለሰዓቱ ያሉ መረጃዎች ግን እነዚህ ናቸው። እናመሰግናለን መስከረም። ለመረጃሽ ጥሩ ቀን ይሆናልሽ። በዝርዝር ወደ ያዝናቸው ዘገባዎች ደግሞ እንሻገር። በኢትዮጵያ የአረንጓዴ አሻራ መርሃ ግብር ከተጀመረ ስድስት ዓመታትን አስቆጥሯል። በዚህም የሀገሪቱ የደን ሽፋን 23 በመቶ ደርሷል። በዚህ መርሃ ግብር የሚተከሉ ችግኞችን በአግባቡ መያዝ እንዲሁም ደግሞ እንክብካቤ ማድረግ ለመርሃ ግብሩ ውጤታማነት ወሳኝ ስለመሆኑ ይነሳል። አንድ ግለሰብ ልናስተዋወቃችሁ ነው። አቶ መክብብ ማሞ የሆልቲካልቸር ባለሙያ ናቸው። ስለ ችግኝ አተካከል እንዲሁም ደግሞ እንክብካቤ የሚመክሩትን ከራሳቸው አንደበት እንከታተል። ምክብ ማሞ በጉለሌ እጽዋት ማዕከል የሆርቲካልቸር ልማት ዳይሬክቶሬት ዳይሬክተር ነኝ። በመጀመሪያ ደረጃ እንደዚህ የተዘጋጀ ችግኝ ለተካላ የደረሰ መርጠን መያዝ አለብን ማለት ነው። ለዚህ ችግኝ ተመጣጣኝ ቦታ ጉድጓድ ተዘጋጅተዋል ማለት ነው። ይሄን ዙሪያውን ከጉድጓዱ ውጭ ያለውን ሳር የምናጸዳበት ልክ ችግኙና ሳሩ እኩል አድጎ የችግኙን ንጥረ ነገር የችግኙ ምግብ እንዳይሻማው ዙሪያውን ንጹህ እናደረጋለን። ይሄንም ፕላስቲክ ፖት ቀጥታ ቦታ አለችው። እሷን ቦታ ይዤ እንትኑ ወረቀቱን ላስቲኩን ከለው አላቅቃለሁ ማለት ነው። ስለዚህ ይሄ ላስቲክ አላቅቅና በቀጥታ እንደዚች ዝም ብለን ከነ ላስቲኩ አናደርግም። ከነ ላስቲኩ ካደረግነው ውጤታማ አይሆንም፣ ጥፋት ነው የሚሆነው ማለት ነው። ይችን ፓርቷን ይችን ክፍል ትንሽ አፈሯ ፈርፈር እንድትል እናደርጋለን። ይሄን ካደረግን በኋላ በተዘጋጀው ጉድጓድ ይሄንን ችግኝ አስቀምጣለሁ። ሳስቀምጥ መሀከል ላይ ነው የምትሆነው። ቀጥታ እንደደረስኩ የማገኘው ከዚህ ከቀኝ በኩል ያለው ለም አፈር ቀልዝ ኮምፖስት ነው። እዚህ ጋ የማገኘው ከግራ በኩል ያለው ደግሞ ለም ያልሆነ አፈር አለ ማለት ነው ስለዚህ በቅድሚያ እዚህ ቦታ ላይ አስፈላጊ የሆነው አካባቢው የአፈር ለምነት እጥረት ስላለበት የበለጠ ትልቅ ድርሻ ሰጥቼ እንትን ምሰጠ የትኛውን ነው? ይሄንኛውን የተዘጋጀውን ኮምፖስት ቀልዝ በትክክል በጉድጓዱ ዙሪያ እሞላለሁ ማለት ነው። ቀሪው ሁለተኛው ከግራ በኩል የሚገኘውን አፈር ዙሪያውን እንደዚህ አድርጋለሁ፣ ዙሪያውን እሞላለሁ። ይሄንኛውም የሳሮቹ ዘሮች የሚበቅሉ ግንዶቹ መኖር የለበትም ። ንጹህ እንዲሆን ዙሪያው ማለት ነው። ይሄን አድረግና በትክክል በዛ አፈር እንደዚህ ጫን እያረኩ ጫን የማድረግበት ዋና ምክንያት ክረምት ስለሆነ ውስጡ ውሃ ቁሮ ስሩን እንዳያበሰብሰው ነው። በጣም ጥብቅ ያለ ሳይሆን መካከለኛ። ይሄ ሲባል ተከላ ብቻ የመጨረሻው ግብ አይደለም። የመጨረሻው ግብ ሊሆን የሚችለው በትንሹ ይሄን ችግኝ በመኮትኮትም ዙሪያውን በማጽዳትም ሌሎች ሳሮች በቅለው አረሞች እንዳይሸፈን በማጽዳትም እስከ ሁለት ዓመት በትክክል በእንክብካቤ መቆየት አለበት ማለት ከሰኔ አጋማሽ እስከ ሐምሌ አጋማሽ ድረስ ውጤታማ የተከላ ሂደቶችን ተተክለን አካሂደን የተከልናቸውን ችግኞች ዘለቄታዊ በሆነ መልኩ እንዲጸድቁ ካስፈለገ የእንክብካቤ ስራዎችም ተያይዘው መቀጠል አለባቸው የሚል መልእክት ነው ያለኝ። ወደ ሌሎች ዘገባዎቻችን እንሻገራለን። ከመንግስት ጎን በመሆን ሰላምን ለማጽናት ቁርጠኛ መሆናቸውን የአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ተናገሩ። የከተማ ነዋሪዎች የትጥቅ ትግልን የሚቃወምና መንግስት እየወሰደ ያለውን የህግ ማስከበር እርምጃ የሚደግፍ ህዝባዊ ሰላማዊ ሰልፍም አካሂደዋል። ነዋሪዎቹ ሰላም እንፈልጋለን ሲሉም ድምፃቸውን በአደባባይ አሰምተዋል። ሳሙኤል ወርቃየው ዝርዝር አለው። ይህ በአማራ ክልል የአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ስለ ሰላም በአደባባይ ያሰሙት ድምጽ ነው። በከተማዋ የትጥቅ ትግልን የሚቃወምና መንግስት እየወሰደ ያለውን ህግ የማስከበር እርምጃ የሚደግፍ ህዝባዊ ሰልፍ በተካሄደበት ወቅት በሰልፉ ስለ ሰላም ድምጻቸውን ያሰሙ የከተማ ነዋሪዎች ሰላምን እንሻለን ብለዋል። ሰላምን ነው የምንፈልግ፣ ጦርነት አሁንም አንፈልገው፣ አሁንም ጽንፈኛ የተባለውን እጅ በእጅ ተያይዘን ለማጥፋት ለማባረር እንፈልጋለን። ከፍተኛ ጉዳት ደርሶናል እንደ ክልላችንም እንደ ዞናችንም እና ስለዚህ ይህን ጽንፈኛ ኃይል አውግዘን መታገልና ያለብን ለመከላከያ ሰራዊት ለጥምር ኃይል ስንካችንም ምንም እናከበላለን። እኛ ችግር የለብን ህዝባዊ እንደ ህዝብነት ሰላም ነው የምንፈልገው። ልጆች ካልተማሩ ሁሉም ሰው ለውጥ እንደማይመጣ በተጨማሪም ደግሞ ጽንፈኛን ተቋሙን ወደ ልማት እንድንገባ ምክንያቱም ልማት ከሌለ ሀገሪቱ ወደ ኋላ ትሆናለች። መንግስት ህግን ለማስከበርና ሰላምን ለማስፈን እያደረገ ያለውን ጥረት አጠናክሮ መቀጠል አለበት ያሉት የሰልፉ ተሳታፊዎች፣ ለዚህ ደግሞ ማህበረሰቡ ከመንግስት ጎን ሆኖ ሰላሙን መጠበቅ አለበት ብለዋል። ልዩነቶችንም በውይይት መፍታት እንደሚገባም ጠይቀዋል። ወንድሞቻችን የወጡት ተሳስቶ መሆነ በተለያየ ነገር በተለያየ ነገር ጥቅም የወጡ ካለ ወደ ሰላም እጅ እንዲሰጡ መጥተው በህዝባዊ ሰልፉ ተገኝተው ለሰልፈኞቹ መልእክት ያስተላለፉት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው በበኩላቸው የፀጥታ ችግሩ በዞኑ ህብረተሰቡን ለዘርፈ ብዙ ችግሮች መዳረጉን ገልጸው የታጠቁ ኃይሎች በግጭት የሚፈታ ጥያቄ የለምና ወደ ሰላም ተመለሱ ሲሉ ጥሪ አቅርበዋል። አውቃችሁም ሆነ ሳታውቁ የገባችሁበት መንገድ መዳረሻው የእርስ በእርስ መጠፋፋት እንደሆነ አይታችሁታል። የማይማሩ ህፃናት ሰቆቃ ይሰማችሁ፣ በግጭት የምትሞተውን እናት ድምፅ ይጥራችሁ፣ የህዝባችን ሞት፣ ስቃይና እንግልት ልቦና ይስጣችሁ። ይብቃችሁ፣ ወደ ሰላም ተመለሱ። የክልሉ መንግስትም ሆነ ብሔረሰብ አስተዳደሩ የሰላም በራችንን ከፍተን ልንቀበላችሁና የታድሶ ስልጠና ወስዳችሁ የበደላችሁትን ህዝብ እንድትክሱ እድል የተመቻችላችሁ መሆኑን ላረጋግጠላችሁ እወዳለሁ። በጸጥታ ችግሩ በክልሉ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነዋል ያሉት ደግሞ የአማራ ክልል ትምህርት ቢሮ ኃላፊና የማህበራዊ ዘርፍ ክላስተር አስተባባሪ ዶክተር ሙሩነሽ ደሴ ናቸው። በመሆኑም በክልሉ ሰላም በማስፈን ለዚሁ መፍትሄ ማምጣት ያስፈልጋል ብለዋል። ሰላምን እንሻለን፣ ወደ ልማት መግባት እንፈልጋለን የሚሉና ሌሎችም የሰላም መፎክሮች በከተማዋ ነዋሪዎች ዘንድ ተንጸባርቀዋል። ከዋናው የኤሌክትሪክ መረብ ርቀው የሚገኙ ዜጎች ፍትሃዊ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ ተገለጸ። በጋምቤላ ክልል ከ963 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የመታር ሶላር ሚኒ ግሪድ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። ሚፍታህ አብዱል ቃድር በጋምቤላ ክልል የመታር ከተማ ነዋሪ የሆኑት ኛክምፖችና ተስሏች ኮክ ከአሁን በፊት በአካባቢያቸው የኤሌክትሪክ ኃይል ባለመኖሩ ምክንያት ሲቸገሩ እንደነበር ገልጸዋል። አሁን ላይ የአገልግሎቱ ተጠቃሚ በመሆናቸው መደሰታቸውንም ተናግረዋል። ከአሁን በፊት መብራታተን ጨለማ ውስጥ ስለነበርን ብዙ ችግር አሳልፈናል። አሁን ግን ለፈጣሪ ምስጋና ይድረሰውና መብራት ስለመጣልን ቆጣሪ ያስገብተን መጠቀም ጀምረናል። በፊት በጣም ይህ መጣር ከተማ የመብራት ችግር ነበር እና አስራ አምስት አመት ጠይቀናል አሁን በዚህ ሎት ውስጥ ስለመጡት በጣም ደስ የሚል ነገር ነው። የውሃና ኤነርጂ ሚኒስቴር የኤነርጂ ዘርፍ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ በሀገሪቱ ታዳሽ የኃይል አማራጮችን በማስፋት የገጠር ከተሞችን የኤሌክትሪክ ኃይል ተጠቃሚ ለማድረግ ትኩረት መሰጠቱን ገልጸዋል። በቀጣይ ዓመታት ህዝባችን ከ65 ፐርሰንት አካባቢ ህዝባችን ከብሔራዊ ግሪድ ኤሌክትሪክ ተጠቃሚ እንዲሆን፣ ቀሪው 35 ፐርሰንት ደግሞ ኦፍግሪድ ቴክኖሎጂዎችን ልክ ዛሬ ያስፈረግነት ፕሮጀክቶችን ኦፍግሪድ ቴክኖሎጂዎችን በዋናነት ሶላር ሚኒግሪድ ሶላር ሆም ሲስተም ሶላር ስታንዳሎን እንዲሁም አሁን የጀመረው የሀገር በቀል ኢኮኖሚክ ሪፎርም በጣም ብዙ ኢነርጂ የሚፈልግ ሆነ ከመንጻት አስተማማኝ ቀጣይነትና ብቃት ያለው ኢነርጂ አዋጭ የሆነ ኢነርጂ ስለሚፈልግ በርካታ ስራዎችን እየስራ እንገኛለን ለምሳሌ በጣም ገጠራማው አካባቢ አሁን ይሄ ሚኒግሪድ ነው የምንለው እና ሚኒግሪድ ምንድን ነው ሰብሰብ ብላሉ የገጠር ከተሞች ወይ መለስተኛ ከተሞች ኤሌክትሪክ እንድጠቀም የሚያደርግ ነው የጀመርነው ምንድን ነው ለሶላር ኢነርጂ ወደ ኤሌክትሪክ ስንቀይር ከዚህ ቀደም እንደተለመደው ለብርሃንነት ብቻ ሳይሆን ለላይቲንግ ብቻ ሳይሆን ለማብሰያነት ወጭ ብር እንጠቀም ትርፍ የሆነ ኤነርጂ ስላለም ለከርሰ ምድር ውሃን በመሳብ የገጽ ምድር ውሃን በመስፋት የግብርና ምርትና ምርታማነት ከማሳደግ አንጻር የራሱ አስተዋጽኦ እንዲያደርግ በቀጣይም በቀጣይም ያው በምግብ ዋስትናችን እንዳረጋገጥ የራሱ የሆነ አስተዋጽኦ እንዲኖረው የጋምቤላ ክልል ምክትል ርዕሰ መስተዳደር ዶክተር ጋትሉ አክሮን የፕሮጀክቱ መገንባት የአካባቢው ማህበረሰብ የረዥም ጊዜ ጥያቄ የነበረውን የኤሌክትሪክ ኃይል ፍላጎት ማሟላት ያስቻለ ነው ብለዋል። የኤሌክትሪክ ልማታት ለሀገር እድገት የጀርባ አጥንትና የማንኛውም የምጣኔያ ማህበራዊ እድገት መሰረት በመሆኑ የአካባቢ ማህበረሰብ ለንብረቱ በባለቤትነት ስሜት ጥበቃና እንክብካቤ እንዲያደርጉ በዚህ አጋጣሚ አድራል ማለት እወዳለሁ። በኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚው አቶ አንዋር አብራር በርቀት የሚገኙ የገጠር ከተሞች አስተማማኝ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ እንደሚገኝ ገልጸዋል። ዋናው የኤሌክትሪክ መረብ ወይ ደግሞ ግሪድ በርቀት ላይ የሚገኙ የገጠር ከተሞችና መንደሮች የፀሐይ ኃይል ማመንጫ በመገንባት ተጠቃሚ እንዲሆኑ ማስቻል ሌላኛው የተቋማችን ትልቁና ዋነኛው ትኩረቱ ነው። ይህ በከፍተኛ ገንዘብ የአካባቢውን ህዝብ ኢኮኖሚና ማህበራዊ እድገቱን እንዲያፋጥን የተገነባ የብልጽግና ማሳለጫ በአግባቡ መንከባከብ፣ መጠበቅ የራሳችን ኃላፊነትና ንብረት ነው። የመታር ሚኒ ግሪድ ፕሮጀክት 250 ኪሎ ዋት የኤሌክትሪክ ኃይል የማመንጨት አቅም እንዳለውም ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብድል ቃድር ከጋምቤላ። ፍራፍሬ ላይ ባለፉት ሁለት ሶስት ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። ጥራትን መሰረት ያደረገ 50 ቢልየን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀምጥም ማለት ነው። ለነጋችን ከምናጠፋው በርካታ ጊዜ ውስጥ ውሱኑን ቀንሰን ኢትዮጵያን በማልበስ ነገን ዛሬ እንትክል ይላል። የአብሮ ነትወርካ የሁላችን ጠራ አረንጓዴ ምንድ አረንጓዴ አሻራ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። ኢራን ሰላዮችና የጠላት ተባባሪ ያለቻቸውን ዜጎች እያሰረችና በሞት እየቀጣች ነው። ኢራን በቅርብ የተካሄደውን የእስራኤልና ኢራን ግጭት ተከትሎ ለጠላት መረጃዎችን ሲሰጡ ነበር ያለቻቸውን ግለሰቦች በስፋት እያሰረችና በሞት እየቀጣች ስለመሆኑ ተሰምቷል። በግጭቱ የእስራኤል የደህንነት ኃይሎች የኢራንን የደህንነት እንቅስቃሴ በስፋት ተቆጣጥረውት እንደነበር ይታወሳል። በተለይ የኢራን ጉምቱ የጦር ጠበብቶችና የኒውክሌር ሳይንቲስቶች በእስራኤል የደህንነት መዋቅር ሊገደሉ መቻላቸው ኢራንን አስቆጥጧታል። ኢራን በግጭቱ ወቅት ከእስራኤል በተጨማሪ የአሜሪካና እንግሊዝ ሰላዮችም በስፋት መረጃ ሲመነትፉ እንደነበር አስታውቃለች። ይህን ተከትሎም እስካሁን ከ ከአንድ ሺህ በላይ ተጠርጣሪዎች ሲታሰሩ ከአምስት የሚልቁ ደግሞ በሞት ተቀጥተዋል። እንደ አልጀዚራና ቢቢሲ ዘገባ የኢራን አዲሱ እርምጃ ተቃዋሚዎችን ዝም ለማስባል ያለመ ስለመሆኑ ዓለም አቀፍ የሰብአዊ መብት ተሟጋቾች እየገለጹ ነው። በሌላ ዜና ዩክሬን የሩሲያን ጦር ግስጋሴ መክታቷን አስታወቀች። ዩክሬን የሩሲያ ጦር በሰሜን ምስራቅ አካባቢ እያደረገ ያለውን ግስጋሴ መክታቷን የሀገሪቱ ጦር አዛዥም አስታውቀዋል። ሰሚ በተባለው አካባቢ ጉብኝት ያደረጉት የዩክሬን ጦር አለቃ እንዳሉት በአካባቢው የሩሲያ የማጥቃት እንቅስቃሴ በአስተማማኝ ሁኔታ ተገቷል። ይሁን እንጂ ዘላቂነት እንዲኖረው ጦራቸው የበለጠ መጠናከር እንዳለበትም አሳስበዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በግንቦት መጀመሪያ የሩሲያ ጠንካራ ሰራዊት በአካባቢው ነፃ ቀጠና ለመፍጠር እያጠቃ ነው ማለታቸው የሚታወስ ነው። ሩሲያ በቅርብ ወራቶች በክሪሚያና በሰሜን ዩክሬን አካባቢዎች ከፍተኛ ማጥቃት በመሰንዘር ተጨማሪ ቦታዎችንም ተቆጣጥራለች። የሩሲያ ጦር በሰሜን ምስራቅ ዩክሬን ከስምንት እስከ አስራ ሁለት ኪሎ ሜትር ዘልቆ መግባቱን ፕሬዚዳንት ፕሬዝዳንት ቮሎዲሚር ፑቲን ቀደም ብለው ገልጸው ነበረ። ዩክሬን ይሁንና መሰል ጥቃቶችን ለመመከት ተጨማሪ የጦር ድጋፍ እንዲደረግላትም ምዕራባውያን ሀገራትን እየጠየቀች ትገኛለች። ዘገባው የቢቢሲ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ኢራን እስራኤልን ድል እንዳደረገች ተናገሩ። መንፈሳዊ መሪው በተንቀሳቃሽ ምስል መልእክታቸው አሜሪካ የእስራኤልን ሙሉ በሙሉ መጥፋት ለመከላከል በቀጥታ በጦርነት ውስጥ እንደተሳተፈች፣ ነገር ግን ከዚህ ጦርነት ምንም አይነት ጥቅም እንዳላገኘች ገልጸዋል። ይልቁንም ኢራን በዚህ ጦርነት አሸናፊ እንደሆነችና አሜሪካም ጠንካራ ምት እንደተመታች ነው ያስረዱት። በሌላ በኩል ከአሜሪካ የወጡ መረጃዎች እንደሚያሳዩት የእስራኤልና የአሜሪካ ጥቃት በኢራን የኒውክሌር መርሃ ግብር ላይ ያደረሰው ጉዳት ከሚጠበቀው ያነሰ ሊሆን ይችላል የሚሉ ግምገማዎች እየተሰጡ ነው። ምንም እንኳን የአሜሪካው ፕሬዚደንት ዶናልድ ትራምፕ ጥቃቱ የኢራንን የኒውክሌር ማዕከላት እንደደመሰሰ ቢናገሩም